ሄሉ እንግዲህ ዛሬ መታለች ታም አለች ማለት ነው። እውነት ለመናገር ይሄ ልጅ ማለት ነው እኔ ቦን ምን ልበላችሁ ከግርግዳ ጋር ነ ባንጋጨ የነበረው ሄሉ የግሚን ነው። ምን ሆነሽ ነው? ኤነርጂሽ ዛሬ አልነበረም። እኔ ቦን አጋጭ ነበር። እግዚአብሔር ኧረ በስመ አብ በጣም ነው የገረመኝ ጋይስ፣ በጣም ማለት ነው እና ዛሬ መቷል። በጣም ታማለች። እንግዲህ እውነት እኔ በጣም የገረመኝ እንደው ታውቃላችሁ ዶቼ

ዱላ ይሻለኛል ከንግግር ዱላ ይሻለኛል። ወይን አልክሼ ወይን ነክሼ ወይን ጠፍጥፌ ደሞ ወጣልኝ። በነገራችን ላክትነድርኩ እና እንዳልክ እንግዲህ ጠዋት ሰርቼ ነበር። በምን ይመጣ ይሆናል ዳይመንድ እኮ ነው አለ። ጋይስ ዳይመንድ አቤት! የተማረ ሰው ገድላችሁ ጋይስ። የተማረ ሰው ምንም ቢሆን ምንም የተማረ ሰው እውቀት ያለ ሰው አያችሁ። እግዚአብሔርን ማለት በእርግጥ እነሱ አልተመላለሱም፣ ብዙ ነገር አልተደራረሱም። እውነት ለመናገር በሰላም የተለያዩት ግን ታርቋል። ዛሬ ምን ብል ጥሩ ነው ጋይስ? ዳይመንድ እኮ ናለ እኛ እና ቀለን ድሮም ዳይመንድ እንደሆነች በጣም ጨዋለች ናት። በነገራችን ላይ እንዴት የበቀደሙ ቪዲዮ እንደኔ ያቃጠላችኋላችሁ። በተለይ ይሄ ያ የሚባል በሱ ቤት የተለቀቀ እንደሱ ቪዲዮ ያቃጠለኝ የለም። የሰደባችሁን በተለይ አሁን ነምሳችሁን ማራል። በዛ ቪዲዮ ሰርቻለሁ ነምሳችሁን ማራል። ቀንተሽ ነው አንቺ የምትመስላለሽ እያላችሁ እኔ ሉን በልጣለሁ እ ላንስን ባይ ሰዊ እንዴት ሊሆናችሁ ነው? ሉ የምትበልጠ ሊንገራችሁ በምንዲሆን ታውቃላችሁ። በሰውነት ረጅም ናት፣ ትንሽ ረጅም ናት፣ ሞዴል ናት። አፍንጫ አለ። እኔ አፍንጫ ደግሞ ጎራዳ ነው። አይ አልዋሸችሁ፣ ወደፊት ታኛላችሁ። ስላልተመችኝ ነው እና እንዴት ናችሁ? ወንዶች የደራራችሁ ልጅ እግዚአብሔር ይመስገን እና እንዳልካችሁ ማለት ነው። እግዚአብሔር እንኳን ማረክ ወንድሜ፣ እንኳን ማረክ እናቴ፣ ቅድስት ድንግል ማረም፣ እንኳን ማረች፣ እንኳን ፈወሰችክ። በዚህ አጋጣሚ ወንድሜ ማለት ነው እና እንግዲህ መተት ተደርጎበት ስውራ አማራ ሜዶ እንደ ዳኔ ነው ይገልጽና ሄሉ ጋር እንግዲህ ታርቋል ማለት ነው፣ ይቅርታ ተባብለዋል። አብሮ ባይኖሩ ጓደኛ ማቾች መሆን ይችላሉ። ሄሉ ጣጣ የላትም ታውቃላችሁ፣ ነፃ ልጅ ናት እና በጣም የቀረብኝ እኔ ነኝ እንጂ እሷ ምንም ነገር አይቀርባትም። በጣም እኔ ነኝ የተጎዳው ከእሷ ጋር በመለየቴ ነዋልና እንደት እንዴት ደስ እንዳለኝ አፌ ቁርጥ በል እንዳልክዬ፣ ማርያም እንደዚህ ማለት ተለያይታችሁ የእውነት እንደዚህ አይነት መልካም ስለ እናንተ ያሳለፋችሁ ጥሩ ነገር የሚያወራው ወንድ አስተዋይ ነው። እውቀት ያለ ሰው ነው። የተማረ ሰው ነው። ለዴ ማለት ነው፣ አስተዋይ ሰው በቃ ስለተለያየች ብዙ ነገር መናገር ይችል ነበር። ግን ይመስለኛል ይሄ ቪዲዮ ያየ አይመስለኝም። ይሄ ያፎዶ ቪዲዮ የተሰራ ማለት ነው። ቢያይ ኖሮ ደስተኛ ናት ያየው ነበረ ምናምን ሲል ነበረና እና ስለዚህ ይሄ ማለት ደግሞ ይሄ በፊት ነው ይሰራ ዛሬ የተለቀቀ በፊት ነው ብዬ ነው ማስበው። ገባችሁ ደስተኛ ናት እያለ የነበረ ምን ደስተኛ ናት? ይኸው እያለቀሰች ነው እንዳልክ ይኸው እያለቀሰች ነው። አይ እንደባለፈው ስታለቅስ ነበር አንተ መጥተህ አብሰ ግን አልዘለቀም። ምን ዋጋ አለው አልዘለቀም። ውዶች እና የዚህ ያም ሰውዬ ማለት ነው እንዴት እንዳቃጥለኝ ለልጅ ታወን ትክክለኛ መልስ አይመልስም። እንደዚህ አይነት ወንድ በነገራችን ላይ እንደዚህ አይነት ወንድ እንዳለ ታውቃላችሁ። እንደዚህ አይነት ወንድ ቁማር የሚጫወት በሕይወታችሁ ቁማር የሚጫወት እኮ እንደዚህ አይነት ወንድ ሞልቷል። እኔ ትክክለኛ ታሪኩን እኔም በቃ ግራ ገባኝ። ሄሉ ሳይኮ ነው ማም ነው እንጂ ድራማ እኮ ነው የሚመስለኝ። በተለይ ያብ ያብ ሳውራ ሆኔ ድራማ ነው የሚመስለኝ። ሄሉ ግን በዚህ ልክ ድራማ ትሰራለች ብያ አላስብም። እና በጣም ነው አሳዘነችኝ ሄሉ። የኔ ጠንካራ ናቲ ራሱ አትሽል ይሄ ያንዶርተው ያንዶሩን ታይና ማለት ነው ሁለት አመት ብዙ ነገር ያየሽበት ብዙ ነገር ያሳለፍሽው ናት። እንኳን አተሻል ይሄ ተው ይሄ ይቅርና ማለት ነው። እና በጣም በነገራችን ላይ ሄሉ ምንድን ነው ሽግሯ ደካማ ጎና ካላችሁ ሰው ከደደች ከልባ ነው የምትወዱ። እኔም እንደዛ ነኝ። ባይሰው ይሄንን እንደዛ ነው፣ እዚያ ነው የሴት ተቆርቋሪ ሆንኩ ጋይስ። እኔም ስለተጎዳው ነው ባይሰው። አብዛኛ ጊዜ እኔ ሴትም አልናገርም፣ በተለይ ሴት ስትጎዳ ከሴት ጎንም ሆኖ ልንገራችሁ ስሜቱ ስለማውቅ ነው። መቼም ያ የተጎዳን ሰው የለን እንዳትሉ፣ ብቻ ይሄ ራሳችሁን ልትዋሹ ብዬ ነው ማስበና። ኤኒዌይስ ላይክ አድርጉ። ውስጥ የመጣችሁ ለምንድን ነው ግን ላይክ ማታረጉ? እግዚአብሔርን አትፈሩ። ላይክ ብታረጉ ምናችሁ ይቀንሳል? ምናችሁ አሁን ለምሳሌ ጠዋት የሰራው እንደ እንደቀልድ የሰራሁት ሁለት ሺህ ሰው ነው አየህ ላይኩስ፣ ሰማንያ ፌር ነው አሁን ፌር ነው። አሁን ክችላ ጸዳ ነው። በነገራችን ላይ ክችላ ጸዳ፣ እስቲ ለምን አልሰራም ብዬ መጣሁት ስራ ይሻለው እና መሳውነት የከፈልኩ ቢያንስ ትንሽ ትማራላችሁ። ባይ ዘ ወይ ማለት ነው። እች ልጅ ግን እቺ ያባውን ድሮ ፍቅረኛ ሁለት አመት ያለችው ንግግሯ እንዴት እንዳስጠላኝ። ቢያንስ ሴት ልጅ ነሽ ነጌስ ነጌም እኔ እንጃ አላውቅም። እውነት አብረሽ ትኖራለሽ ብዬ አላስብም። ትቀጥያለሽ ብዬ አላስብም። ለምን ስለምትለምኝ። ለምነሽ ያመጣሽ ወንድ፣ ለምነሽ ያገባሽ ወንድ ሕይወት አይነሽ አይሆንሽም፣ ክብርም አይኖርሽም። ለአንቺ ማለት ነው ክብር አይሆንም። እና አንቺም ቆም ብልሻል ብታስብ ያርግ ነው ብያ ስበ ለራስሽ ማለት ነው። እሷ ጋር ሌላ ነገር ነው የሚያወራ፣ ሄሉ ጋር ሌላ ማስረዳቱ እንኳ እኔ እኮ አፍም ከፍቼ ጠበቅ ምንም ነገር ያስረዳትን ሌላ ቀን እናስረዳሻለሁ። ሌላ ቀን እና፣ ውዶቼ በጣም ነው ያዘንኩት ሄሉዬ የእኔ ጠንካራ ማለት ነው። አይዞሽ ሁሉም ነገር ትችላለሽ። በእርግጥ ከባድ ነው። አስቡ በሚዲያስ ከተከታተልኩ ጀምሮ በሶስት ወንዶች መጎዳቷ ነው እና በጣም ነው ያዘንኩት እና አይዞሽ ለማለት ይፈልጋለሁ የእኔ ቆንጆ ማለት ነው እና እንዳለ እንግዲህ እግዚአብሔር ከማረ ሁሉም ነገር ለበጎ ነው። እና እንደዚህ አይነት ወንድ ያብዛልን ማለት ነው። ማለት የእውነት በጣም ነው የገረመኝ። እንደዚህ አልጠበኩት እንደዚህ አልጠበኩም እንዳልክ ስለ ሄሉ እንደዚህ ያወራል ብዬ አልጠበኩትም። እና ለማንኛውም በጣም ነው ደስ አለኝ። እንደዚህ አይነት ወንድ በጣም የገባ ሰው ነው ብዬ ነው ማስበው። ወይ ላይክ፣ ሰብስክራይብ ማድረጋቸው እንዳትረሱት።